የዓለም የምግብ ፕሮግራም ባሳለፍነው ዓመት በወርሃ ሚያዚያ ባወጣው ሪፖርት በልዩ ልዩ ምክንያቶች ወገኖቻችን በተለይም ሕፃናት ለከፍተኛ የምግብ እጥረት እየተጋለጡ መሆኑን አመልክቷል። በዚሁ ሪፖርት በሚሊዮን የሚቆጠሩ ወገኖቻችን የምግብ እጥረት ተጋላጭ መሆናቸውን ጠቁሞ በመቶ ሺዎች የሚቆጠሩት ደግሞ ሴቶችና ሕፃናት መሆናቸውን ማመልከቱ አይዘነጋም። በዓለም የምግብ ፕሮግራም ሪፖርት የሚሆን በሌሎች ምንጮች የምናስተውለው ቀላል የማይባሉ ወገኖቻችን በምግብ እጥረት ፈተና ውስጥ እያለፉ መሆኑን ነው። እናም ቅድስት ቤተ ክርስቲያናችን ጉዳዩን በትኩረት ልታጤነው የተገባ ነው። ያው እንደሚታወቀው እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ምግባቸውን ከመፍጠሩ በፊት ነው ያዘጋጀላቸውና የሚበሉትንም ነግሯቸዋል። በኦሪት ዘፍጥረት ምዕራፍ አንድ ቁጥር 29 ስንመለከት ፍሬ ያላቸውን ሀመል ማላትን የዛፍ ፍሬዎችን እንዲመገቡ እነዚያ ሁሉ ለአዳምና ለእነሱ እንደተፈጠሩ እግዚአብሔር ነግሯቸዋል። ስለዚህ ምግብ እግዚአብሔር ለሰው ልጅ የፈጠረው ነገር እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ነገር ግን ምግብ ራሱ የሰው ልጅ ቢፈቀድለትም እንዲበላና እንዳይበላ ደግሞ የተነገረው ነገር አለ። የሚመገብበት መጠን የትኛው መመገብ እንዳለበት እንደሌለበት መጽሐፍ ቅዱስ አስቀድሞ ይነግረናል። በኦሪት ዘዳግም ላይ እንደምንመለከተው እግዚአብሔር የማይበሉ ርኩስ ያላቸው ምግቦች አሉ፣ እንዲበሉ ደግሞ የፈቀደልን ምግቦች አሉ። ስለዚህ ስንመገብ ምግብን ምንም እንኳን እግዚአብሔር ለሰው ልጅ ቢፈጥርም የፈጠራቸውን እሱ የፈቀዳቸውና ያልፈቀዳቸውን ለይተን መመገብ እንዳለብን ከመጽሐፍ ቅዱስ እንማራለን ማለት ነው። ወደ ሳይንሱ ስንመጣም ሳይንስም የሚለው የሰው ልጆች ምግብ ለሰው ሕይወት ከሚያስፈልጉ ነገሮች ያው በዚህ በስነ ልቦናም እንደሚነገረው ምግብ፣ መጠለያና ልብስ ለሰው ልጆች ከሚያስፈልጉ መሰረታዊ ነገሮች አንዱ ነው። ነገር ግን ምግብን ስንመገብ ምጣኔ ያለው ወይም ደግሞ እንዳገኘን እንደፈለግን ሳይሆን የሚያስፈልገን ያህል መመገብና በሚያስፈልገን ልክ መመገብ እንዳለብን በሳይንስም ይነገራል ማለት ነው። ከዚህ አንጻር ከመካለልክ መመገብም ከተነገረው ወይም ከሚገባው በታች መመገብም ችግር እንደሚያመጣ በሳይንስ ሁልጊዜ ይነገራል። የሰው ልጆች ግን እንዳለመታደሉ ሆኖ በተለይ በዚህ በአፍሪካና ከሳህራ በታች የምንለው የዓለማችን ክፍል ያሉ ህዝቦች ከፍተኛ የሆነ የምግብ እጥረት ችግር አለባቸው። ምግብን በበቂ ሁኔታ አለማግኘት እና የምግብ እጥረት ወይም ደግሞ አንደር ኒውትሪሽን የምንለው ችግር እንመል በሌላው ዓለም ደግሞ ካለልክ ከሚገባው በላይ መመገብና ና ካለልክ መወፈር ኦቤሲቲ ና ኦቨርዌት የምንለው ከልክ መጠን ያለፈ ውፍረት የምንለው ችግር ብዙ ተግዳሮት እያመጣባቸው እንመለከታለን ማለት ነው። አጠቃላይ ስንመለከት ምግብ ለሰው ልጅ ያስፈልጋል። ግን ስንመገብ በአግባቡ በልኩና በተባለው ሲሆን ለሰው ልጆች ጤናማነት ለሰው ልጆች አስፈላጊ ከምንላቸው ነገሮች አንዱ ሆኖ ይቀጥላል ማለት ነው። ከዚህ አንጻር እንደ አንድ ኦርቶዶክሳዊ ደግሞ ስንመለከተው የእኛ ቤተ ክርስቲያን እንደምናውቀው ስንዱ መቤት ናት። ስርዓት፣ ህግ አላት። ለሁሉም ለእያንዳንዱ ነገር ስርዓትና ህግ መመሪያ አላት። በዚህም እድሜያቸው እስከ ሰባት ዓመት የሆኑ ያልሆኑ ህጻናት ጾምን እንዲጾሙ አታስገድም ወይም አታውጅም። እንዲሁም ደግሞ ነፍሰ ጡር የሆኑ እናቶች የሚያጠቡ እናቶችም እንዲሁ ወይም ደግሞ ሌላ ደዋይ በሽታ ያለባቸው ሰዎች እንዲጾሙ አትለም። ሌሎች ሰዎች ግን መመገብ ባለባቸው እንዲ ጊዜ እንዲመገቡ፣ ከጥሉላት እንዲርቁ፣ መመገብ የለባቸው መጾም ባለባቸው ሰዓት እንዲጾሙ ታስተምራለች። እንዳለ አለመታደል ሆኖ ግን ብዙ ሰዎች ይህንን የቤተክርስቲያንን ድምፅ በአግባቡ ባለመረዳትም ከግንዛቤም እጥረት ከስንፍናም የተነሳ በአግባቡ ለልጆቻቸው ተገቢውን ምግብ ያለመስጠት በዚህም የተነሳ ህፃናት በቂ ምግብ ካለማግኘታቸው የተነሳ ከፍተኛ የሆነ የመቀንጨር ያለማደግ ችግር ይከሰትባቸዋል ማለት ነው። በዚህ በሳይንሱ አንድ ሺህ ቀናት የምንላቸው አሉ በእርግዝናና አንድ ህፃን ተወልዶ እስከ ሁለት ዓመት እስኪሆነ ያለው እንግዲህ ስንደምር አንድ ሺህ ቀናት ይባላሉ። እና በጣም ትልቅ ትኩረት ከምንሰጠው የህይወት ክፍለ ጊዜ ውስጥ ይሄ አንድ ሺህ ቀናት በልዩነት የሚታዩ ናቸው። የሰው ልጅ ዕድሜውን በመላ አቅም በፈቀደ መጠን የተመጣጠነ ምግብ ሊወስድ የተገባ ቢሆንም ገና ጽንስ ሆኖ በእናቱ ማህፀን የህይወትን ፍኖት ከመጀመሩ አንስቶ እስከ ሁለት ዓመት ድረስ ባሉት አንድ ሺህ ቀናት ግን ከሌላው ጊዜ በልዩነት አስፈላጊ ንጥረ ነገሮችን የያዙ ምግቦችን ሊያገኝ ግድ ይለዋል። በዘርፉ ላይ ጥናት ያደረጉ ባለሙያዎች እንደሚሉት የሰው ልጅ በመጀመሪያዎቹ የህይወቱ አንድ ሺህ ቀናት የተመጣጠነ ምግብ በተገቢው መንገድ ካልተመገበ ለመቀንጨር የሚጋለጥ ሲሆን ጉዳቱም እድሜ ዘመን በሙሉ የሚከተል ነው። አንደኛ በዚህ ወቅት ከፍተኛው ፍጥነት ያለው እድገት ነው ያለው። እንደውም ለምሳሌ ብንወስድ አንድ ሕፃን ሲወለድ የነበረውን ክብደት በስድስት ወሩ እጥፍ ነው የሚሆነው። ሶስት ኪሎ ግራም የነበረ ስድስት ኪሎ ግራም ይሆናል በስድስት ወሩ። በአመቱ ደግሞ ሁለት እጥፍ ነው እንደገና የሚያድገው። እስከዚህ እስከ አንድ ሺህ ቀን እድገቱ እጅግ ፈጣንና ከፍተኛ የሆነ እድገት ነው ያለው። ስለዚህ ለዚህ እድገት ደግሞ የሚያስፈልገው ምግብ ነው የሚያስፈልገው ማለት ነው። እስከ ስድስት ወር የናጡት ከስድስት ወር በኋላ ደግሞ ተጨማሪ ምግብን በአግባቡ ማግኘት አለበት ማለት ነው። በዚህ ወቅት አካል ብቻ ለሚያድገው አይምሮም ያድጋል። ሁለመናችን የሚያድገው ስሬታችን የሚጠናቀቀው በዚህ በአንድ ሺህ ቀናት ውስጥ ነው እና አንድ ሕፃን በዚህ ወቅት ወይም አንድ የሰው ልጅ በዚህ ወቅት ተገቢው ምግብ ካላገኘ ለመቀንጨር ወይም ደግሞ አሁን አንተ ላነሳኸው በልኩ ላለማደግ ችግር ይጋለጣል ማለት ነው እና ይሄ በቤተክርስቲያንም በሳይንሱም የሚደገፍ ነገር ነው እና ለሕፃን ተገቢውን ክብካቤ ማድረግ የሚያስፈልገው ምግብ መስጠት ያስፈልጋል። ግን በታዘዘው የተባለው መሰረት ሕፃናት ምግብ ስለማያገኙ ተገቢውን አካላዊና አይምሮ እድገት ማድረግ ማግኘት አይችሉም። ስለዚህ ሲያድጉ ከፍ ብለው እድሜያቸው ለስራ ሲደርስ ስለሚቀነጭሩ በጣም ስራ ላይ ደካማ መሆን፣ አይምሯቸው በሚገባው ልክ አለማደግ እንዲሁም ምርታማ አለማዎች ችግር ይገጥማቸዋል። ከዚህ የተነሳ በተለይ ከሳህራ በታች ያሉ የአፍሪካ ህዝቦች ሳይክል ኦፍ ማልኒትሪሽን እንለዋለን እና እናት ተገቢ ምግብ ሳታገኝ ከተወለደች ህፃኑም እንደዛ ይሆናል ና ይሄ ከትውልድ ወደ ትውልድ የሚተላለፍ ኢንተርጀኔሬሽናል ማልኒትሪሽን የምንለው ሳይክል ውስጥ ይገባሉ ማለት ነው እና ይሄ ደግሞ ጉዳቱ በጣም ብዙ ነው። ይህን ነው መቀንጨር ብለን፣ ለዚህ ነው በጣም በትልቅ በሚዲያም ብዙ ነገር የሚነገረው። ከአካላዊ እድገት ባሻገር የአይምሮና የምርታማነት እድገትን ስለሚወስን ይሄ ትኩረት የሚገባው ነገር ነው ብለን እንመለከታለን ማለት ነው። ከስነ ምግብ ጋር በተያያዘ ጥናታቸውን የሰሩ ምሁራን እንደሚገልጹት የምግብ እጥረት ኢትዮጵያን ጨምሮ ከሳህራ በታች ለሚገኙ ሀገራት ሊያመልጡት ያልተቻላቸው ዓመታትን የተሻገረ ፈተና ሆኖ ዘልቋል። የሥነ ምግብ ተመራማሪው ዲያቆን ዶክተር ታደሰ ዘርፉም በተመጣጠነ ምግብ እጥረት ዙሪያ በሰሜኑ የሀገራችን ክፍል ተዘዋውረው ባካሄዱት ጥናት ሕፃናት በልዩ ልዩ ምክንያቶች ለአእምሮአዊና አካላዊ እድገት የሚረዷቸውን ምግቦች በውል እያገኙ እንዳይደለ አረጋግጠዋል። የዚህ ጥናት ሞቲቬሽን ወይም ደግሞ ለምንድን ነው በዚህ ዙሪያ ያጠናኸው ብትለኝ ብዙ ሰዎች ቤተክርስቲያንን መቼም ፈርዶባታል። ቤተክርስቲያናችንና ለትልቁም ለትንሹም ለለማውም ለጠፋውም ቤተክርስቲያን ነች የምትወቀሰው እዚህ ሀገር ላይ እና እኔም በሙያዬ ደግሞ ቤተክርስቲያን የሚያስወቅሳትን ነገር ምንድን ነው ምክንያቱ የሚለውን ችግሩን ለማወቅ መፍትሄም ካለ ደግሞ ለማመላከት በሚል እንግሊዝ ሀገር በነበርኩበት ሰዓት ነው ይህንን ጥናት እንዳደርግ የምርምር ምክር ሀሳብ አቅርቤ ተቀባይነት ያገኘሁት። እና ምንድን ነው ያደረግኩት፣ በዚህ በሰሜኑ የሀገራችን ክፍል ነው በብዛት ብዙ ሰዎችም ለረጅም ዘመናት ያው ከቤተክርስቲያንም ጋር ነው የሚያያዙት። እና ምንድን ነው እውነተኛ ምክንያቱ ምንድን ነው፣ ለምንድን ነው ህጻናት ተገቢ ምግብ ማያገኙት፣ ምን አይነት ምግብ ነው የሚመገቡት የሚለውን በጥልቀት ለማጥናት ባህር ዳር ብቻ ሳይሆን በዚህ በሰሜን ሸዋ፣ በምስራቅ ጎጃም እንዲሁም በተለያዩ የሰሜኑ ሀገራችን ክፍሎች ተዘዋወረ ጥናት ሰፊ ጥናት አድርግ ያለው እና ያገኘውት ውጤት ምንድን ነው የሚያሳየው እንደተባለው በዚ አካባቢ ያሉ ህጻናት ተገቢውን የአኒማል ሶርስ ወይም ደግሞ ከእንስሳት የሚገኙ የተዋጽኦ ምግቦችን በአጠቃላይ የምግብ በበቂ ሁኔታ አለማግኘት እንዳለ ሆኖ በዋነኛነት ግን ለህጻናት በጣም እጅግ ከሚያስፈልጉና እጅግ ህጻናት ይመገቡ ተብሎ ከሚመከሩ ምግቦች ውስጥ የእንስሳ ተዋጽኦ እንደ እንቁላል ወተት ስጋ አሳ የመሳሰሉት ምክንያቱም ህጻናት በፍጥነት የሚያድጉበት ወቅት ነው እንዳልኩ ቅድም ና በዚህ ወቅት ደግሞ ሁሉ ምግብ ያስፈልጋቸውም እነኚህ ነገሮች ግን እጅግ አስፈልጎ ያስፈልጓቸዋል እና እኔ ባደረጉት ጥናትም ሆነ ሌሎች በርካታ ሰዎችም ባደረጉት ጥናት በሀገራችን ማጠቃላይ በተለይ ደግሞ በነዚህ አካባቢዎች ከፍተኛ የሆነ የእንስሳት ተዋጽኦ የሆኑ ምግቦችን ለህፃናት ያለመስጠት ችግር ተገንዝበናል። በተለይ ተወሰኑ ወላጆች ወተትን ይሰጣሉ ለህፃናት እስከ ሁለት ዓመት እስኪሞላቸው ድረስ። ብዙዎቹ ደግሞ አይሰጡም አሉ። ከኑሮ ውድነትም፣ ከግንዛቤ እጥረት፣ አሁን ካለው አጠቃላይ ሁኔታ ተነስቶ አይሰጡም እናቶች አሉ። አልፎ አልፎ የተወሰኑ ደግሞ እንቁላልን ለህፃናት የመስጠት ሁኔታ ይኖራል። ነገር ግን ከዚህ ባሻገር ህጻናት አሳ መመገብ ይኖርባቸዋል። ምክንያቱም አሳ ለአይምሮ እድገት በጣም አስፈላጊ ከምንላቸው ምግቦች ነው። ለአካል እድገት ስጋ መመገብ ይኖርባቸዋል ህጻናት መመገብ በሚችሉት መልኩ ተዘጋጅቶ ማለት ነው። ሌሎችንም ነገሮች እንዲሁ መመገብ አለባቸው ከእንስሳት የሚገኙ ተዋጽኦዎች ማለት ነው። ነገር ግን ከሞላ እኛ በእኔ ጥናት ከአስር ልጆች አንድ ህፃን ብቻ ነው እነዚህን ያገኘ ያለው። በተለይ አሳና ስጋን ስንመለከት ደግሞ ምናልባትም ከሀያ ከሰላሳ ልጆች አንድ ህጻን ነው እያገኘ ያለው። ባህር ዳር አሳ በዘንብ የሚመረትበት ወይም አሳ የሚገኝበት አካባቢ ነው። ነገር ግን ህጻናት ወጣ ብለን ስንመለከት እዛው ከተማ ውስጥም በበቂ ሁኔታ አሳን ለህጻናት አይሰጡም ወላጆች። ሌሎች ቦታ ስኔ ደግሞ የበለጠ እንትን ነው እና ይሄ ደግሞ አብዛኛው የሚመጣው ከግንዛቤ እጥረትና ለህጻናት ከምንሰጠው ትኩረት ነው። ብዙ ሰው ወላጆች ብዙ ስራ አለባቸው። እናት ልትወላለች እሱን ለማሳደግ ትወጣለች፣ ትወርዳለች። ብዙ የሰቤት ስራ አለባት እና ከጊዜ አንጻር ከትኩረት አንጻር እና በዋነኛነት ደግሞ አሁን ከዚህ ከኑሮ ውድነት አንጻር ብዙ እናቶች ያቋረ በተለይ ኢኮኖሚ አቅማቸው ደከም ያሉ እናቶች ሁለት ወር ሶስት ወር አጥብተው ለልጆቻቸው ወተት እንኳን መስጠት የማይችሉ እናቶችን ተመልክተናል። እና የዋጋው መጨመር የኑሮ ውድነትና የግንዛቤ መጥረት አለ። በተለይ ወደ ገጠር ስንሄድ ቤት ውስጥ ዶሮዎች አሉ እንቁላል ግን ለህፃና አይሰጡ። እናቶች እንቁላሉን ወደ ገበያ ወቶ መሸጥና የሚመርጡት ስጋ ኦልሞስት አይታሰብም። ለበዓል ነው እኛ ሀገር ስጋ የምንመገበው። ነገር ግን ለህፃን አባታችን አቡነ ጎርጎሪዎስ በረከታቸው ይደርብንና የነገውን ትውልድ ቤተክርስቲያን የሚረከቡት ህጻናት ናቸው። ህጻናት ላይ ህጻናትን በብዙ ነገር ነው መንከባከብ፣ በአእምሯቸውም መንከባከቢ፣ በትምህርት መንከባከብ ይኖርብናል። አመጋገባቸውም ላይ ትኩረት ማድረግ አለብን። እነሱ ላይ ትኩረት አድርገን ካልሰራን የነገዋ ሀገር፣ የነገዋ ቤተክርስቲያን ከትውልዱ ጋር የሚመጣን ትውልድ ላታፍራት ትችላለች። አለም አሁን ፈጥኖ እያደገ ነው ያለው። እድገቱ በጣም ፈጣን ነው። በብዙ ነገር እየተለወጠ ነው። ከዛ ዘመን ጋር ከዛ ጋር የሚሄዱ ትውልድ ለማፍራት የህፃናትን አመጋገብ በጣም በትኩረት ለመመለከት ይገባል። አካላዊ እድገታቸው ከተገደበና አይምሯዊ እድገታቸው ከተገደበ ምንም አይነት ትምህርት ብናስተምራቸው ምንም አይነት ነገር ብናመጣላቸው ተገቢውን ነገር ማድረግ አይችሉም። ጥናቶቹ እንደሚያሳዩት በተመጣጠነ የምግብ ጥረት ሳቢያ በሕፃናት ላይ የሚከሰተው መቀንጨር ዕውቀትን የሚሸከመውን የአእምሮ ክፍል በከፍተኛ ሁኔታ ይጎዳል። በተመጣጠነ የምግብ እጥረት ላይ የተማሩ ያነበቡና የተመራመሩ ምሁራን በመቀንጨር ተጎድተው ያደጉ ሕፃናት ትልልቅ ሰዎች ሲሆኑ በዕለታዊ ሕይወታቸው ላይ ከፍተኛ የሆነ የማገናዘብ ችግር ይገጥማቸዋል ባይ ናቸው። እናም ከግለሰብ ጀምሮ ለሀገርና ለቤተ ክርስቲያን መጠነ ሰፊ ጉዳት የሚያስከትለው መቀንጨር እንዳይከሰት መሥራት ደግሞ ከሁላችንም የሚጠበቅ ቁልፍ ተግባር ነው። ከችግሩ ለመላቀቅም ለመቀንጨር የሚዳርጉ ምክንያቶችን ማጤኑም አስፈላጊነቱ የሚያጠያይቅ አይደለም። ምክንያቱ ምንድን ነው የሚለውን ስናጠና ብዙ ሰዎች በተሳሳተ መንገድ ወይም ደግሞ ባልተገባ መንገድ የቤተክርስቲያን አስተምህሮ እንደሆነ እና ቤተክርስቲያን ተጠያቂ ለማድረግ ይሞክራሉ። ነገር ግን ቤተክርስቲያን በግልጽ እንደምታስተምረው ሕፃናት እስከ ሰባት ዓመት አይጾሙም። እስከ ሰባት ዓመት ከዛ በኋላ እንኳን ስምንት እንደሆኑ ወዲያውኑ ደግሞ ሙሉ እንዳዋቂ ያለ ሚጾሙ እስከ 12 ዓመት ድረስ የሚለማመዱበት ወቅት ነው። ከዛ በኋላ ነው ወደ ሙሉ ጾም የሚገቡት እና እንዲህ አይነት ስርዓት ነው ቤተክርስቲያን ያላት። እኔ በጥናቴ ለማየት የሞከርኩት ለምንድን ነው ከሃይማኖት ጋር ይያያዛል ወይ የሚለውን ነው አንዱ ለማየት የሞከርኩት እና የተወሰነ የአረዳድ ክፍተት እንዳለም ለመመልከት ሞከ አንዳንድ ወላጆች በተለይ በሁዳዴ በአብይ ጾም እና በተለያዩ በእጽዋማት ጊዜ በፍልሰታ ወቅት ቤት ውስጥ ምንም አይነት ምግብን አያዘጋጁም። የእንስሳት ተዋጽኦ ምክንያቱም ጾም ስለሆነ ለራሳቸው ነገር ግን ለሕፃናትም አታዘጋጁ ያለ ትምህርት የለም። ለራሳቸው የጾም ምግብ መመገብ አለባቸው፣ ለሕፃናት ግን የሚያስፈልጋቸው መስጠት አለባቸው። አንዳንዶች ግን በአጠቃላይ ቤት ውስጥ ምንም አይነት ስጋ አይኖርም፣ ምንም አይነት የእንስሳ ተዋጽኦ አይኖርም ብለው የሚያደርግ ግን፣ ይህ በአብዛኛው የሚሆነው ከስጋ አንጻር ነው እንጂ ወተትና እንቁላልን ግን እንደሚሰጡ ነው የተረዳ ነው። ስለዚህ በአብዛኛው ግን ምንድን ነው እንደ ባህልም ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ሰዎች የጾም ጊዜ ስለሚበዛ ከዚህ ከእንስሳት ተዋጽኦ ከጥሉላት ጋር ያላቸው ቅሩኝነት በጣም የላላ የሆነ ይመጣል። ምክንያቱም ሰዎች ብዙ ጊዜ ጾም ላይ ስለሚቆዩ አመጋገባቸው ራሱ ወደ እጽዋት ተኮር የመሆን ዝንባሌ ያለ እንደ አጠቃላይ እንደ ፓተርን ወይም እንደ አመጋገብ ዘይ ስንመለከተው ማለት ነው። ይሄ አንድ የራሱ የሆነ ተጽዕኖ ሊኖረው ይችላል። ነገር ግን ይሄም ቢሆን የሰዎች የሰዎች ግንዛቤ ማነስ ሊሆን ይችላል። ከዚህ ባሻገር ግን ዋናው ምክንያት ቅድም እንዳነሳሁት የኑሮ ውድነት አፎርዳቢሊቲ የምንለው ነው። ሁለተኛው ደግሞ የግንዛቤ እጥረት ነው እንጂ ከሃይማኖት ጋር የሚያያዝ ነገር ፈጽሞ የለውም የሚለውን ልናሰምርበት ይገባል ማለት ነው። ሳውካው የኢትዮጵያ እናቶች በተለይ ወደ ገጠሩ ስንሄድ አንደኛ ብዙ ልጆች ነው የሚወሉት። ጥሩ ነው፣ የእግዚአብሔር ጸጋ ናቸው ልጆች መውለድ ይኖርባቸዋል። ነገር ግን ለዛ ለተወለደው ህፃን ግን ተገቢውን እንክብካቤ ማድረግ ይኖርባቸዋል። ህፃኑ ተወልዶ በተለይ አንድ ሺ ቀን የምንለው በጣም ወሳኝ ቀን ነው የእድሜው የዘመኑን ሁሉ አንድ ሰው ዘጠና ዓመት ሰማንያ ዓመት ቢኖር እዚህ ላይ በዚች በሁለት ዓመት የተመገበው ምግብ ቀሪውን ዘመን ሁሉ የሚወስን አመጋገብ እንትናው ተጽዕኖ ነው የሚኖረው። በጎ ከሆነ በጎ ነው ይቆያል፣ የተዛባ ካለ ደግሞ እድሜ ዘመኑን የሚከተለው ነው። ስለዚህ አንድ ህፃን ሁለት ዓመት እስኪሞላው ድረስ እናት ሙሉ ትኩረት አሉ ልትሰጠው ይገባል። ወላጆች በሙሉ ሰጡት ይገባል። ነገር ግን እኛ የተመለከትነው ልጁ ይወለዳል፣ ከዛ በኋላ የቤት ውስጥ ስራ አለ እርሻም አለ። አንዳንድ ወላጆች ልጆቻቸውን ወስደው እርሻ ቦታ ላይ ያስቀምጣሉ። ባሎቻቸውን የሚያገዙ እናቶች አሉ። ያው ከኑሮም አንጻር ነው። ነገር ግን ህፃናት በድላቸው ያድጋሉ የሚልም አመለካከቶች አሉ በብዙ ወላጆች ዘንድ። ይሄ ደግሞ የማህበረሰቡ የግንዛቤ የአመለካከት የአኗኗር ሁኔታ ነው እንጂ ከሃይማኖት ጋር አያያዝም። እና ቤተክርስቲያን በአንጻሩ እዚህ ላይ ግን ልትሰራ ይገባል። ምክንያቱም ቤተክርስቲያን ልጆቿ በምግባር የበለጸጉ እግዚአብሔር የሚፈሩ ለማድረግ እንደምትተጋ ሁሉ ልጆቿ ደግሞ በዓለሙ ሲኖሩ ተገቢውን ድርሻ እንዲኖራቸው በትምህርታቸው በስራ ሁኔታቸው ባኗኗራቸው ከሌላው ህዝብ እኩል ወይም ደግሞ የተሻለ ሆነው እንዲገኙ መርዳት ይኖርባታል። ምክንያቱም ኃላፊነት ስላለባት ማለት ነው እና የማህበረሰቡን ግንዛቤ ከፍ ማድረግ ለልጆች ተገቢውን እንክብካቤና ትኩረት መስጠት እንዲቻል መጽሐፍ ቅዱስም እንደሚለው ማለት ነው አባቶቻችንም በመጽሐፍ ቅዱስ የምናነበው ታሪኮች በሙሉ ልጆቻቸውን ይወዱ ይንከባከቡ ነበር። የኛ ወላጆች ይወዳሉ ልጆቻቸውን። ነገር ግን መውደድ ብቻ በቂ አይደለም። ለህፃኑ የሚያስፈልገውን ነገር ማድረግ ህፃኑ አድጎ ጎልምሶ ትምህርት ተምሮ ራሱን እስኪችል ድረስ የወላጅ ኃላፊነት ነው እና ያን ኃላፊነታቸውን በአግባቡ እንዲወጡ ማስተማር ይገባል ማለት ነው እና ትኩረት መንፈግ ያልኩት ትኩር ምንድን ነው የሚያስፈልገው? አንድ ሕፃን ምን ተመግቦ ምን ሆኖ ማደግ አለበት የሚለው በራሳቸው አረዳድ የሚረዱት እና ያ ደግሞ ልጆቹ ተገቢውን አመጋገብ እንዳይኖራቸው፣ ያም ደግሞ እድገታቸው የተገተበ እንዲሆን ስለሚያደርግ እናቶች በተለይ ትልቅ ትኩረት ሊሰጣቸው ይገባል ማለት ነው።